ተወዳጇ ድምጻዊት ዘቢባ ግርማ እንደምንም የተሰኘውን የመጀመሪያ አልበሟን የፊታችን ግንቦት 1 2017 ዓመተ ምህረት ለህዝብ እንደምታደርስ አስታወቀች። የሙዚቃ አልበሙ ይዘትን አስመልክቶ በዛሬው ዕለት በተሰጠው ጋዜጣዊ መግለጫ ላይ እንደተገለጸው ይልማ ገብረአብ፣ ሞገስ ተካ፣ አለም ፀሐይ ወዳጆ፣ መሰለ ጌታሁን፣ ናትናኤል ግርማቸው፣ ወንደ ሰኒሆብ እና ሌሎችም በርካታ ባለሙያዎች ተሳትፈውበታል ተብሏል። ተወዳጇ ድምፃዊት ዘቢባ ግርማ የእኛ በሚል ቡድን ውስጥ የሙዚቃ ስራዋን በትወና ብቃቱ እንዲሁም በመጀመሪያ ነጠላ ዜማዋ ገራገር በተሰኘው ሙዚቃና በርከት ባሉ ነጠላ ዜማዎችን በመስራት ተወዳጅነትን አትርፋለች። ድምፃዊት ዘቢባ ግርማ ከሀገራችን በርካታ ወጣት ድምፃዊያን ጋር ሙዚቃን አብሮ በመስራት በህዝብ ዘንድ እውቅናን፣ ተወዳጅነትን አግኝታለች። እንደምንም የተሰኘው የሙዚቃ አልበም 13 ሙዚቃዎች ያሉት ሲሆን አልበምን ሰርቶ ለማጠናቀቅ አምስት አመትና አምስት ሚሊዮን ሰባት መቶ ሺ ብር በጀት ፈጅቷል። አልበሙ ላይ ሶስት የሙዚቃ ቪዲዮዎችን ሰርቶ የተጠናቀቁ ሲሆን ይህ አልበም ሙሉ በሙሉ ወጪ በድምፃዊ ዘቢባ ግርማ ፕሮዲስ ተደርጓል። ይህ እንደምንም አልበም ብዙ የተደከመበትና የተለፋበት አልበም ስለ ፍቅር፣ ስለ ምስጋናና ስለ እናት የተለያዩ ማህበራዊ ጉዳዮችን ይዳስሳል።